ደሞ አንዱ እከካም ማለት ነው። አንተ ማነህ ምንድነህና ነው? እሙሽዬ ጋር ሄዶ እሙሽዬ እግሯ ላይ ወርቆ ሀይሚን እንዲህ አስታርቅኝ ይበላት፣ ይቅር ትበለኝ። ለምንድነ እንደዛ? አረ ምን ጉድ ነው ቤተሰብ ረ፣ ምን ጉድ ነው ግን? ምን ጉድ ነው እየሰማን ያለው? ምን ጉድ ነው እየተደረገ ያለው ግን? እኔ እውነት በጣም እየገረመኛለሁ። በጣም እየተናደርኩ ነው። በጣም እየተበሳጨው ነው። ትናንትና በጣም አልቅሽ። እውነቴን ነው የምናገረው። በጣም እኔ እንጃ ማይሆን ነገር እየተፈጸመ እያየው ስለሆነ አዝኛለሁ ከሚገባው በላይ ማለት ነው። እና ሀይሚ እኔ የምናገረው ሀይሚ ብሩኬን ማጣት እንደሌለባን ነው። ሀይሚ በአሁን ሰዓት ይሄን ነገር ባታረቅ ያው ፕራንክ ነው ተብሎ የዛኔ ፕራንክ ሆኖ ቢዘጋ ኑሮ ይሄ ሁሉ ደረጃን ባይዳረሱ ጥሩ ነበረ። የመጀመሪያ ቀን ከላስ ፕራንክ ነው ተብሎ ይቅርታ ከተባለ አንድ ነገር ፕራንክ ነው ከተባለ ፕራንክ ነው፣ ሌላ ነገር መያዝ በውስጣችን የለብንም። አንደኛ ነገር ይሄው ፕራንኩ ምን ምን ምን ነገር እንዳመጣ በጣም ትልቅ ትልቅ ነገሮችን እያመጣ ያለው ሀይሚና ብሩኬን የሚያቆራረጥ ነገር ነው እያመጣ ያለው ማለት ነው እና ሀይሚን መዘግዘቅ ብሩኬን መዘግዘቅ እኔ ሀይሚና ብሩኬን ዘግዝቋቸው ችግር የለብኝም። ብዘገዝቋቸው ምንም አታመጡባቸውም። ግን እናት እዚህ ጋር እናት የብሩኬ እናት ምን አደረገቻችሁና ነው ምዘቀዝቋት እንደ መዳንለም ባናታችሁ ይትከላችሁና፣ ምን አደረገች እቺ እናት? እቺ እናት ምን አገባት በእነሱ መሀል? በጣም ነው የሚገርመው። በጣም የሚያስጠላ ነገር ነው የተሰራ ያለው ማለት ነው እና ሀይሚ ያኔ ፕራንኩን እሺ ብላ ብትቀበል ኑሮ በቃ ችግር የለ ፕራንክ ነው ብሎ ያለቀን ብትቀበል ኑሮ ይሄ ሁሉ ነገር ባልመጣ ኑሮ የሀይሚ የምናት ባልተዘቀዘቀች ብሩኬን ባልተዘቀዘቀች እሷ ራሷን ባልተዘቀዘቀች። ለምንድነው ግን አንዳንዴ የምንሰራውን ነገር ማናውቀው፣ በቃ ፕራንክ ነው ከተባለ ፕራንክ ነው። አንዳንዴ ደግሞ ስናበዛው ደግሞ የምንወደውን ነገር ልናጣ እንችላለን። እና እኔ አሁን ሀይሚ እያደረገች ያለችው ነገር ትክክል አይደለም ትናንትና። እኔ አዝኛ ያለው በጣም በሁለቱ እንደዚህ መሆናቸው ጠንካራ ጠንካራ መልስ መወራወራቸው በጣም በጣም ከሚገባው በላይ ነው ያዘንኩት ማለት ነው። ሀይሚም እንደዚህ አይነት ቃላት መናገር የለባትም ነበር ለልጅቷ። ልጅቷ ተንኮል አስባ ነው የመጣችው። ተንኮል እንዳሰበችው ካወቀች ሀይሚ ላሽ ብላ ሀይሚ ከብሩኬ ጋር ፒስ ሆና ታርቃ የራሷን ህይወት መቀጠል ነበረባት። ለምን አስመሳይ ሰዎች ብዙ ስላሉ ማለት ነው። ስለዚህ ሀይሚ እዚህ ጋር ያጠፋችው ጥፋት ከልጅቷ ጋራ መልስ አለመመላለስ ነበረባት። በቃ ይሄ ሚሴጅ ምናም የሚባል ነገር አለመጻጻፍ በቃ ንቃ መተው ነበረባት። ከብሩኬ ጋር ነበር መቀጠር የነበረባት። ለምን መሰላችሁ? ሀይሚ ከእሷ ጋር በተጻጻፈች ቁጥር እየወረደች ነው የምትመጣው። እውነት ነው የምናገረው። በጣም ብዙ ልጆች አዝነዋል። በጣም ብዙ ልጆች ተናደዋል። አሁን ብሩኬ በጣም ሴተኛ ያደረጉት በጣም በጣም መጥፎ መልሶች ለሱ የሚናገሩት የሚጽፉለት ነገር በጣም አሳፋሪ ነገር በቃ እውነት ልጁን በቃ ባለ ባለጌ አርጎ ነው የወሰዱት። እኔ በጣም ይገርመኛል። ባለጌ አርጋችሁ ብሩኬ ስትወስዱት ማታፍሩ ዜጎች ማለት ነው። ብሩኬ ባለጌ አይደለም። ብሩኬ ማለት ጨዋ ያሳደገው የሙሽዬ ልጅ ነው፣ ጨዋ ያሳደገው ማለት ነው። ማናችሁ መታችሁ? እዚህ ጋር ካሜራ አለ የለም? ብሩኬ ምንም ብሩኬ ከሀይሚው በኋላ ምንም የሚያደርገው ነገር የለም። በቃ ይሄ የሀይሚ ብሩኬ አመጣ የመጀመሪያ ተሳሳተ። የተሳሳተውን ነገር ደግሞ ይቅርታ አለ። ይቅርታ ማለቱን ደግሞ ሀይሚ መቀበል ነበረባት። ሀይሚ አለመቀበሏ ደግሞ ለብሩኬ ትልቅ ጠንቅና ትልቅ ሰበብና ትልቅ ውርደት ነው ያመጣበት፣ ለብሩኬ ማለት ነው። እነቴ ነው የምናገር። በቃ ሀቅ ሀቁን መናገር አለብን። መደባበስ የለብን። እኔ ማንም ደባበስ የማልፍበት ነገር የለኝም። በቃ አይሚ መቀበል ነበርበት፣ መታረቅ ነበርበት አይሚ ላይ ፈረርሽ ምናምን እንዳትሉ እዚህ ጋር አፋችሁን እንዳቀብጡ። ትክክለኛ ነገር ነው የምናገረው። ሆይ ሆይ እያላችሁ እናንተ ናችሁ እያጋጋላችሁ ያላችሁ። በርቺ ቀጥይበት፣ ጥሩ ነው። ምንም አታመጡም። ብሊስቷን ከልጁ ጋር ምታለያዩት እንጂ ምንም የምታደርጉላት ነገር የለም። እዚህ ጋር ትቻለሽ። ቀጥ ይበት። ምንድነው የምትቀጥልበት? ልጁ ማዋረድ ነው የምትቀጥልበት። ሀ ልጁ እንዲዋረድ ነው ብሩኬ። ምንም የሚዋረድበት ነገር ግን የለውም። ግን እሷ በተናገር ቁጥር ደግሞ ለሰው ፊት እየወረደ ነው የሚመጣው ብሩኬ። እሷም እየወረደች ነው የምትመጣው። ስለዚህ አሁን እሷ ትልቅ ነገር ሳይደርስ ሃይሜ ይቅርታውን መቀበል አለባት። በቃ ብሩኬ ደግሞ ታውቃላችሁ፣ ብሩኬ ከቆረጠ የሆን ነገር አደርጋለሁ ከኋለ ተነስቶ ልም ብሎ ነው የሚሄደው። በቃ ይህን ታውቃላችሁ። ባለፈውም አይታችኋል በዓይናችሁ ምን አይነት ስራ እንደሰራ ማለት ነው። ስለዚህ ይሄ ልጅ ይቅርታ ብሏል። ከሚገባው በላይ እሷንም አምጥቶ ይቅርታ አስብሏል። እምቢ ብላለች። ሀይሚ ምን እንደምትፈልግ ብቻ ሀይሚ እኔ አላውቅም። ደግሞ አንዱ እከካም ማለት ነው። አንተ ማንህ ምንድነህና ነው እሙሽዬ ጋ ሄዶ እሙሽዬ እግሯ ለወርቆ፣ ሀይሚን እንዲ አስታርቅኝ በላት ይቅርት በለኝ። ለምንድን እንደዛ የሚለው? ምን ስላደረገ ነው እንደዛ የሚለው? ድባብ ምን አገባ አንተ እከካም። አይ ፈጣጣ፣ አይቻለሁ የተናገርከውን ነገር፣ ስለ ብሩኬ መጥፎ መጥፎ ነገሮችን ስታወራ የነበረው ነገር ማለት ነው። በጣም ብልግና ነው እንደዚህ። እና እኛ ከተቻለን እነሱ ልቱን ተቆጥተን ማስታረቅ ሲገባል ማለት ነው ተጨምረን ለብሩኬ መስደብ ለምንድነው? ብሩኬ የሚሰደበው ምን ስላደረገ ነው ብሩኬ የሚሰደበው? በቃ ፕራንክ ነው አለ ፕራንክ የተባለ ፕራንክ ነው በቃ አለቀ ነገሩ። ሀይሜም እኮ ፕራንክ ታደርገዋለች አደለ እንዴ? እንዴ ምንድን ነገሩ? ከዚህ በኋላ በቃ ፕራንክ አለመደራረግ። ከታረቁ እግዚአብሔር ብሎ ከታረቁ ፕራንክ አለመደራረግ በቃ አለቀ ነገሩ። ምንም የሚፈጠር ነገር የለም እንዴ መቶ እና ሙሽ እየግድ ለመውደቅ አለባት። ለምን ሄዶ ነው የሚወርቀው? ምን ስላደረገ ነው የሚወርቀው? እንዴ ይቅርታ ብሏል እኮ ይሄ ሰው። ሀይሜም እልህ ስላለባት ነው። ሁለቱም እልህ አለባቸው። የትናንትና ንግግራቸው በጣም ያናዶኛል። የሁለቱም ንግግር አናዶኛል። ሀይሜም ለልጅቷ እንደዛ ብላ መጽሐፍ የለባትም። ለምን ሴት ልጅነን። ሴት ልጅ ደግሞ እንደዚ አይነት ነገር ደግሞ መጽሐፍ ይደብራል። ያስጠላል። መጽሐፉ ጥሩ አይደለም። ሀይሜ እራሷን ነው የምታወርዶ። እንደዚ አይነት የወረዳ ጽፈት ጽፋላት ስትልቅ ልጅቷ ራሱ ከካም ልጅቷ አይሚ ልታወርዳት ትችላለች። ሃይሚ ከእሷ ጋር መነጋገርም የለባትም። ከዚች ከካም ጋራ ከዚች ከጠንቋይ ከመሰል ልጅ ጋር መነጋገር የለባትም ነበረ። በቃ እሷ ንግግሯ ከብሩኬና ከብሩኬ ጋር ብቻ ነው። በቃ ብሩኬ ነው ልጅ ያመጣት። ብሩኬን ብቻ ነው ማናገር ያለባት። ከዛው ጋር እራሱ መነጋገር የለባትም ነበር አይሚ እራሱ በቃ እውነቴን ነው የምናገረው። መነጋገር የሌለባት ነገር ሰው ጋር የተነጋገረችው አይሚ መያያዝ ከሌለባት ሰው ጋር የተያያዘችው እኔ ልቀቀኝ እጇ አንተ እጇን ያዛት ከእሷ ጋር የጀመርከውን ጀምር ምናምን አይሚ ትናንትና ለብሩኬ ይሄ አይገባውም መናገር የሌለብሽን ቃላት ተናግረሻል አይሚዬ ጥሩ አይደለም ይሄ ቅሚ አያይዛል ብሩኬን ባለያያስ ብለዋል ለምን ይሄ ልጅ ያላደረገውን ነገር አደረገ እየተባለ እየተፈጠረ ያለው ስለዚህ አዳሜ እዚ ጋር አፌን እከፍታለሁ ብት እኔም አፌን መክፈቴ አይቶ አልተውም እናንተ ላይ ማለት ነው በቃ አታጋግሉ ማጋጋል የለብንም እንዲታረቁ ማድረግ ነው ያለብን። ጠቅላላ አምስት ዩቱበሮች አይቻሉ ብሩኬ ላይ እየሰደቡት ብሩኬን። ይህ ሴተኛ ነው ይሄ ሴት ይወዳል፣ ይሄ ምናምን። ወንዱ ነው ሴት ሚጠላለ እንዴ? እስቲ ንገሩ፣ ወንዱ ነው ሴት ሚጠላለ እንዴ? የለም እኮ እናንተም እኮ ወንዱ ናችሁ ሴት ትወዳላችሁ፣ እከካሞች። ብሩኬን ወንድ ወደ ሴት ወዳጅ ነው ብላችሁ የምታወሩ ማለት ነው ልጁ ቆንጆ ስለሆነ ልጁ ቁመናው ያማረ ስለሆነ ልጁ ሁሉ ነገሩ ያማረ ስለሆነ ነገሩ ትቀኑበታላችሁ። ስለምትቀኑበት ነው ወንዶች እንደዚህ አይነት ቪዲዮ የሰራችሁበት። አዳሚ ከአሁን በኋላ በብሩኬ አብሶ ወንዶች አብሶ ወንዶች በብሩኬ አስቀያሚ ነገር ብሰሩ እዚህ ጋር ፎቶችን እየዘገዘኩ ነው ትራሻችሁን ማጠፋ ስነ ስርዓታችሁን ያዙ ክብር ይኑራችሁ ክብረ ቢሶች ልጁ ጨዋ ነው ሃይሜን በጣም ነው የሚወዳት ሀይሜን በጣም ነው የሚያከብራት ለሀይሜ ሁሉ ነገር ይሰጣታል ህይወቴ ናት ያለው ሰው ነው ሀይሚ ናት አሁን ይሄን ነገር ይሄን ነገር በቃ እንዲደረግ ያደረገች ያለችው እራሱ በቃ ሀይሚ ይሄን ነገር ትታ ወደ ቦታ መመለስ አለባት። ከብሩኬ ጋር በቃ መታረቅ አለባቸው። ፍጼም አናግሬዋለሁ፣ ፍጼም እሞክራለሁ። ትንሽ ቀዝቅሱ። አሁን በጣም ስለተጋጋለ ትንሽ መቀዝቀዝ አለባቸው ብለዋል። እስቲ እና ለምን እንደሚፈጠር ማለት ነው። ቤተሰቦች እባካችሁን ኮሜንት ስጽፉ ጥሩ ኮሜንት ጻፉ። ዝም ብላችሁ ሀይሚ እንደዚህ ነች ብሩኬንድ አትበሉ። በቃ አስቴታችሁ ይሄ ትክክለኛ የልብ አስቴታችሁን ነው መጽሐፍ ያለባችሁ እዚህ ጋራ። ለማንኛውም በላይክ በሼር አድርሱ ሊለን ብሩኬን ለሀይሚ